እንዴት ናችሁ ጓደኞቼ ሰላም ናችሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ ማወቅ መልካም ነው ያወቁትን ማሳወቅ ጹም በጎነት ነው ጓደኞቼ ኢሞ ላይ የምትጠቀሙ ልጆች የሆነ ጥያቄ ጠይቃችሁ ነበርና በርካታ ልጆች ስለነበራችሁ በፊትም ነበረ አንዳንድ ቦታ ግን አዲስ ሆኖ ስለመጣ ነው ኢሞ ሁለት አይነት ኢሞ እንዳለ መጀመሪያ መገንዘብ አለባችሁ እዚች ጋር በቀይ ያከበብኩባት ኢሞ የሚል አለና ቀጥሎ ደግሞ ኢሞ ቤታ ቨርዥን አለው። የቤታ ማለት ነው። የሁለቱን ልዩነት አሳያችኋለሁ የሚመጣውን ነገር። ለምሳሌ የመጀመሪያው ኢሞ የሚለውን ልንካው። የመጀመሪያውን ኢሞ የሚለውን ስነካው እዚህች ጋ ይሄ በቀይ ያከበብኩበት ጋ ምንም አይነት ምልክት የለውም። ሁለተኛውን ደሞ ብነካው ሁለተኛውን ደሞ ብነካው ኢሞ ቤታ ቨርዥኑ ይኸው በቀይ ያከበብኩበት ጋ የስፒከር ወይንም ደግሞ የሆነ የቮይስ ሜሴጅ ለመላክ ስንፈልግ የስፒከሯ ምልክት መጣለች ማለት ነው። ሁለቱ ልዩነቱ ምንድን ነው? የመጀመሪያው ኢሞ ላይ ለምሳሌ ብንገባና የሆነ አንድ ሰው ብነካ እዚህ ጋር በቮይስ መላክ እችላለሁኝ። ይኸው ዝቺ ጋር በቀይ ሰርክል ያደረግኩባት አዎ፣ ቮይስ መላክ እችላለሁኝ። ሁለተኛው ላይ ግን በጉሩፕ ነው ለአስር ሰዎች ወይም ለሃያ ሰዎች ወይም ከዛ በላይ ላሉ ሰዎች በአንዴ ለመላክ ነው። ይኸው ኢሞ ቤታ የሚለውን ስነካው ይኸው ስፒከሯ መጣች። አሁን እዚህ ጋር ለምሳሌ በአንድ ጊዜ ለመቶም ሰው ይሆናል። ለምፈልገው ያህል ሰው እንኳን አደረሳችሁ ብዬ መልክት መላክ ቢፈልግ ይህችን ይዛታለሁ ለአንድ ሰከንድ ወይም ለምፈልገው ያህል ሆልድ አረጋታለሁ ስፒከሯን በቀይ ያከበኩባትን ልክ እሷን ሲይዘው፣ ምን ማድረግ ይጀምራል? መቅዳት ይጀምራል። ይኸው ከላይ በቀይ ያሰመርኩበት ጋር አሁን እየቀዳ ነው። ይሄ የቀዳውን በአንድ ጊዜ ለምፈልገው ሰው መላክ እችላለሁ ማለት ነው። ይኸው እስካሁን ድረስ እየቀዳልኝ ነው። አሁን ስለቀው ለማለማ መላክ ትፈልጋለ ብሎ ይኸው እዚህ ጋር መጣ። ልክ ከለቀቁት በኋላ ለምሳሌ የእንኳን አደረሳችሁ ጥሪ ከሆነ ኢሞዬ ውስጥ ላሉ ሰዎች በአጠቃላይ ከጎን ምናደርገዋለሁ፣ ሴሌክት አደርገዋለሁ። አያችሁ እስከምፈልገው ድረስ ሴሌክት አደርገዋለሁ። ቅድም የቀዳሁትኝን በአንድ ጊዜ ለኢሞ ተጠቃሚዎች መላክ እችላለሁ ማለት ነው። ነገር ግን ለአንድ ሰው ብቻ መላክ ከፈለግኩኝ ግን የአንድን ሰው ስሙን ብቻ እነካና፣ ይኸው ስፒከሯ አለች። ስፒከሯን ያዝ ሳረገው ለዛ ሰው ይደርሳል ማለት ነው። ስለዚህ ኢሞ ላይ ሁለት አይነት ኢሞ አለ። ቤታ ቨርዥን ያላችሁ ኢሞ እንደዚህ የመጣባችሁ ዝም ብላችሁ ስትነኩት የምታወሩት ነገር እንዳለ ሪከርድ ይሆንና አጠቃላይ ለግሩፓችሁ ራሳችሁ ሴንድ ካላችሁት ሊሄድ ይችላል ማለት ነው። ስለዚህ እችኛዋ ነገር አዲስ ነገር የመሰለቻችሁ ልጆች ቤታ ቨርዥኑ የሌላችሁ ልጆች ናችሁ ማለት ነው። ስለዚህ እችኛዋን አፕዴት ላድርጋችሁ ብዬ ነው ባይዘዌ በዚሁ አጋጣሚ ልክ እንደዚህ አይነት አዳዲስ ነገሮች ሲመጡ በቴክኖሎጂ ደረጃ ላይ አፕቱዴት አደርጋችኋለው። ቲኤስቲ አፕ እያላችሁ እየገባችሁ ፎሎ አድርጉኝ። ቲኤስቲ አፕ ብላችሁ ዩቱብ ላይ ስትገቡ መጀመሪያ የእኔ እንደዚህ ነው የሚመጣው። እች ሰብስክራይብ የምትላለች ሰብስክራይብን እንኳትና፣ እዚች ጋር የደውል ምልክት ትመጣላችኋለች። የደውል ምልክቷን ከነካችሁት እኔ የምለቀው ነገር ወዲያው ይደርሳችኋል ማለት ነው ጓደኞቼ። እችኛዋን ኢሞ ላይ ስለጠየቃችሁኝ አፕዴት ላርጋችሁ ብዬ ነው። ማወቅ መልካም ነው፣ ያወቁትን ማሳወቅ